ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 22 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የ13ተኛ ቀን የዘመቻ አንድነት የጦር ግንባር ውሎ ተጠናክሮ እንደቀጠለ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። ጀነራል ተፈራ ማሞ ከትግራይና ከኤርትራ ጋር ግንኙነት መፍጠራችን አይቀርም ብለዋል። ቃለ መጠየቃቸውን ትሰሙታላችሁ። አብይ አህመድ በአዲስ አበባና በሸገር ለመጋቢት 24 የግዳጅ የድጋፍ ሰልፍ ጠርተዋል። ዝርዝር መረጃ አለን። በኮንታ ዞን የዝንጀሮ መንጋ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 የ13ኛ ቀን የዘመቻ አንድነት የጦር ግንባር ውሎ ተጠናክሮ እንደቀጠለ ነው። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ ላይ መሽጎ በነበረው የአገዛዙ ጦር መካከል ስድስቱ ሲሞቱ፣ ስምንቱ ቁስለኛ ሆነዋል። እንዲሁም በአማራ ፋኖ በጎጃም ሳሙኤል አወቀ ዘጠነኛ ክፍለ ጦር አረንዛው ጎንቻ ብርጌድ ባደረገው ማጥቃት በአገዛዙ ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህም 17 የአገዛዙ ኃይል ሲደመሰስ፣ ዘጠኝ ደግሞ ቁስለኛ በማድረግ ለማድረግ የ ሰባ አንደኛ ክፍለ ጦር አመራሮችና አባላትን በማጥቃት ታሪክ ሰርተዋል። በተመሳሳይ ሶስተኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ዱር ቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፋደፍ የነበረውን የብልጽግና አመራር በዘሪውን 13 የተበተነ ሲሆን ከነበሩት አመራሮች መካከል ሁለቱ አጃቢዎች ቁስለኛ ሆነዋል። በሌላ በኩል የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር በስሩ ለሚገኙ ዘንበርሃ ብርጌድ፣ ሽፈራው ገርባው ብርጌድ፣ አባኮስትር ብርጌድ፣ ደባይ ጮቄ ብርጌድ፣ ሶማ ብርጌድ ብርጌድ የፋኖ አደረጃጀቶች መልእክት አስተላልፈዋል በመሆኑም የፋኖ ኃይሎች በሚቆጣጠሩበት ቦታ ለአርባ ቀን ተስካርና ለሰርግ ያለአግባብ ወጪዎችን እንዲያወጣ አሳስበዋል ይህንንም ብርጌዶቹ እንዲቆጣጠሩና እንዲያስተባብሩ ታዘዋል በተመሳሳይ በዛሬው ዕለት ማለትም መጋቢት 22 2017 ዓ ም የበረሃኛው ቀስተ ደመና ብርጌድ ፋኖዎች ከደብረ ኤልያስ ከተማ ወጣ ብሎ በሚገኝ ስፍራ ባደረገው ውጊያ ከፍተኛ ድል አግኝተዋል የአማራ ፋኖ በጎጃም አገው ምድር ቢትወደድ አያሌው መኮንን ብርጌድ ደግሞ ቁንዝላ ከተማ በነበረበት ሰዓት የአበባ ልማቱን እና የመንገድ ስራዎችን ካምፕ በሚገባ ሲጠብቅ መቆየቱን አስታውሰዋል። ከፍተኛ የኤሌክትሪክ ኃይል ማመንጫ እና የአበባ ማምረቻ ላይ ውጊያ ለመክፈት እና በከባድ መሳሪያ ውድመት ለመክፈት ዝግጅት እያደረገ መሆኑም ታውቋል። እንዲሁም ዛሬ መጋቢት 22 2017 ዓ ም ከመራዊ ከተማ በቅርብ ርቀት ላይ በምትገኘው ብራቃት በተባለች ቦታ የመከላከያ ኃይል በአድማ ብተና አባላት ላይ ተኩስ ከፍቶ በርካቶችን በማቁሰሉ ምክንያት አድማ ብተና በወሰደው የአጸፋ ምላሽ በርካታ የአገዛዙ መከላከያ አባላት ሙትና ቆስለኛ መሆናቸው ተረጋግጠዋል። ውጊያው ለብዙ ሰዓታት የቆየ ነበር። የጸቡ መነሻ ምክንያት የሆነው ደግሞ የፋኖ ደጋፊ ብለው የጠረጠሯቸውን አድማ ብተናና ውጊያ ላይ ከጀርባ እየመታን መጨረስ አለብን የሚል የግምገማ ሀሳብ መቅረቡን ተከትሎ ነው። ጀኔራል ተፈራ ማሞ ከትግራይ እና ከኤርትራ ጋር ግንኙነት መፍጠራችን አይቀርም አሉ። ብርጋዴል ጀኔራል ተፈራ ማሞ በወቅታዊ ጉዳዮች ላይ ከኢትዮ 251 ሚዲያ ጋር ባደረጉት ቆይታ ስለ ፋኖ ዘመቻ፣ ስለ አገዛዙ ጦር ኪሳራ እና ስለ ፋኖ አንድነት ማብራሪያ ሰጥተዋል። የአማራ ፋኖ ኃይሎች ከሰሞኑ በጀመሩት ዘመቻ አንድነት ከፍተኛ ኪሳራ በአገዛዙ ጦር ላይ ማድረሳቸውን ገልጸዋል። አክለውም የአድማ ብተና ኃይሎች ወደ ፋኖ እየገቡ መሆናቸውን አንስተዋል። በፋኖ በኩልም አቀባበል እየተደረገላቸው ነው ብለዋል። እንዲሁም ወደ ቤተሰቦቻቸው መመለስ እንደሚፈለጉት ይመለሳሉ ሲሉ ገልጸዋል። ምንድን ነው በዋነኛነት ያደረሰበት ተጽዕኖ? ዘመቻ አድርጎ ማሳካት እንደማይችል ነው ያሳየው። ተደጋጋሚ ዘመቻ ያቅዳሉ፣ የህብረት ውጊያ ቅብሴ በሚል ይነድፉታል። ግን ምንም ርቀት ህድ እንደማይችሉ እየተቀለበሰ፣ በራሳቸው ኃይል መተማመን እንዲያጡ፣ ውስጣዊ ግንኙነታቸው መረጋጋት እንዳይኖረው እርስ በርሳቸው ላይ ትርምስ እንዲፈጥር የፈጥሯን ይኸው ውጊያ። ምክንያቱም ተደጋጋሚ ሰፊ በሙሉ ያለ የሌለ ኃይላቸውን አስገብተው ይሄ ኃይላቸውን መስራት እንደማይችል ፋኖን ደርምሶ ወደፊት መራመድ እንደማይችል ፍላጎታቸውን ማሟላት እንደማይችሉ የያዙትን ቁሳዊ ኃይልና ሁሉን ነገር እያንጠባጠበ እንደሚሄድና እዛው እንዳለ ፋኖን እያስታጠቀው መሆኑን በገሃድ ማየት ችለዋልኝ ውጤቱ ለእኛ ይሄ ነው ያለን የሚሉቱ ከባዶነት የሚነሳ ነው እንጂ እውነተኛ ሀይል ገንብተው አይደለም። እውነታው የሚያሳየው መሬት ላይ ያለው ባዶ መሆናቸውን ነው። ከልብ እናመሰግናለን። እንግዲህ በተለይ አድማ ብተና፣ ሚኒሻ የአገዛዙ በመንግስት ሰራተኛ ውስጥ ሲተዳደሩ የነበሩ ሲመሩ የነበሩ ከዛ በተጨማሪ ደግሞ በመዋቅር ውስጥም ሲያገለግሉ የነበሩ በርካታ ኃይሎች ወደ ፋኖ በኩል ይቀላቀላሉ እና ከዚህ መቀላቀር ጋር ተያይዞ ከወጡ በኋላ የደረሱ የሚል ምን ተደረገላቸው? እነሱ እኔም ብገባ ከነሱ የተለየ ጣፋንታ የለኝም የሚል በርካታ ሀሳቦች በአገዛዙ በኩል ባሉ ኃይሎች ይነሳንና እንደ ወደ እናንተ ለሚቀላቀሉ አድማ ብተና፣ ሚኒሻ፣ አጠቃላይ የመንግስት ሰራተኞች፣ በመዋቅር ውስጥ ያሉ ሰዎች ወደ እናንተ ሲቀላቀሉ ምን ታደርጉላቸዋላችሁ? ምን ታቀርባላችሁ እናንተ? እነዚህ በተደጋጋሚ በብዛት የገባሉ። ስርዓት ባለው አቀባበል ይፈጸምላቸዋል። የመጀመሪያ ፍላጎታቸው ነው። ለምሳሌ አንዳንዶቹ የገንዘብ ድጋፍ ተደርጎላቸው ወደ አካባቢያቸው መህር ለሚፈልጉ በስርዓት በስርዓት እንዳስገቡት እቃ ለምሳሌ መትረየስ ይዘው የሚገባሉ ስናይፐሮች ይዘው የሚገባሉ ክላሽ የሚገባሉ ቀደም ሲል በወጣው ደንብ መሰረት ገንዘቡ ተሰጥቷቸው ወደ ሀገራቸው የገቧሉ። ይሄ በተለያየ ቦታ ላይ በእውደት በግልጽ ሊታይ ይችላል። አንዱ ይሄ ነው። ሁለተኛው ደግሞ የለም መታገል እንፈልጋለን አብረን መታገል እንፈልጋለን የሚሉ ደግሞ ወደ ፋኖ እየገቡ ይታገላሉ። በሚያሳዩት ሂደት፣ በሚያሳዩት ፍጥነት በየደረጃው በሀላፊነት በተለያየ ኃላፊነት እስከ መግባት የደረሷሉ። ለምሳሌ አሁን ቀደም ሲል የገቡት ኮሎኔሎች፣ ሻለቆች፣ ሻምበሮች እስከ ታይ ድረስ በተለያየ ኃላፊነት ገብቶ ጥቁም አሶ ምርጫ በራሱ ምርጫና ፍላጎት ማስተናገድ ላይ ነው። ወደ ከኤርትራና ከትግራይ ኃይሎች ጋር ትገናኛላችሁ ወይ የሚል ጥያቄ የቀረበላቸው ጀኔራል ተፈራ ማሞ ከዚህ በፊት ከሁለቱም ኃይሎች ጋር ግንኙነት ባይኖረንም ወደፊት ግን ግንኙነት ማድረጋችን አይቀርም ብለዋል። አገዛዙ ሰሜኖችን ለማጥፋት እየጣረ ነው የሚሉት ጀኔራል ህልውናቸውን ለማስቀጠል መታገል አለባቸው ሲሉ ገልጸዋል። አከሳሱ እንዳገዛት ያነጣጠረው በስሜን ኢትዮጵያ ሕዝቦች ላይ ነው። ይሄ ምንም እንትን የለውም። በገሀድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ስሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታኒ። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው። በግልጽ አቅም አጥሮት እንጂ የታየው ከዚህ የተነሳ ምንድን ነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷኒ ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣባኒ። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግቢያ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም፣ እኛም ከእነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበትኝ። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የውሃውን እንደገና የመተንኮስ ዝንባሌ ያለ እነዚህ ሁኔታዎች ወደ የት ይመራሉ? ተደራጅቶ በተደራጀ ስሜረኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው። አብይ አህመድ በአዲስ አበባና በሸገር ለመጋቢት 24 የግዳጅ የድጋፍ ሰልፍ ጠሩ በአዲስ አበባ በሸገር ከተሞች እና በተለያዩ የኦሮሚያ አካባቢዎች የአብይን አገዛዝ ሰባተኛ ዓመት የሚያከብር የግዳጅ ሰልፍ ተጠርተዋል የመሳደድ የጦርነት የጭፍጨፋ የጥላቻ፣ የእገታ ያስገድዶ መድፈር የድህነትና የመፈናቀል ሰባት ዓመታት የፊታችን ረቡ መጋቢት 24 2017 በብልጽግናው አገዛዝ መሪነት ይከበራል አብይ ስልጣናቸውን የያዙበት መጋቢት 24 ሰባተኛ ዓመቱን የፊታችን ረቡ የሚደፍን ሲሆን በእነዚህ ዓመታት ንጹሐንን በማንነታቸው አሳደዋል። ሀገርን በጦርነትና ግጭት አራቁተዋል። ሰብአዊ ድርጊቶችን ፈጽመዋል። ከተሜውን ከቀዩ አፈናቅለዋል። ሀገርና ህዝብን አደህይተዋል። ታዲያ ይህ እኩይ ስራቸውን ያከናወኑባቸውን ሰባት የጨለማ አመታት ህዝቡ ያከብር ዘንድ በግዳጅ በየወረዳና ቀጠናው የግዳጅ ጥሪ እየተደረገለት ነው። በመሆኑም በአዲስ አበባና በኦሮሚያ የተለያዩ አካባቢዎች ፋኖን ህዋትንና ሸኔን የሚያውግዙ ስለ አሰብና ቀይ ባህር የሚያነሱ ሰሞንኛውን የብርቱካን ጉዳይ እየያዙ ባነሮች እየተዘጋጁ የተዘጋጁ መሆናቸውን ሮሃ ሰምታለች። በአማራና ኦሮሚያ ክልል እየተካሄደ ያለውን ጦርነት ማሸነፍ ያልቻሉት አብይ አህመድ በዚህ ሰልፍ ከትግራይና ከኤርትራ ጋር ሌላ የጦርነት አዙሪት ውስጥ የሚከት መልእክት እንዲተላለፍም ይፈልጋሉ። ይህ የተጠራው ሰልፍም አገዛዙ በሸማችና በሴፍቲኔት ካደራጃቸው በተጨማሪ ሌሎች ነዋሪዎችም በወረዳ ሰዎች ዛቻ እንዲወጡ እየታዘዙ መሆኑን ሰምተናል። በኮንታ ዞን የዝንጀሮ መንጋ በህጻናት ላይ ጉዳት እያደረሰ ነው ተባለ። በኮንታ ዞን አመያ ዙሪያ ወረዳ ፖሊስ አዛዥ ኢንስፔክተር በቀለ በወረዳው ኦፖሶሬ ቀበሌ የዝንጀሮ መንጋ መከሰቱንና በህፃናት ላይ ጉዳት እያደረሱ ነው የዝንጀሮቹ ጥቃት በባኬ ክላስተር አራት ቀበሌዎች ሴራ፣ ዩራ፣ ሻሾ በቤት እንስሳትና በህፃናት ላይ ተደጋጋሚ ጥቃት እያደረሰ መሆኑን ገልጸዋል። ኢንስፔክተሩ ከሳምንት በፊት ገርማ አጋሪ ቀበሌ የአምስት ዓመት ታዳጊ በዝንጀሮ መቀመጫ ላይ ከፍተኛ ጉዳት አድርሶባት መታከሟን ገልጸው ለሚመለከታቸው አካላት የዝንጀሮ መንጋ እያደረሰ የሚገኘውን ጥቃት ለመቀነስ የድርሻቸውን እንዲወጡ ጥሪያቸውን አቅርበዋል። የዝንጀሮ መንጋ በዞኑ በጎሽና ና ዝሆን እንስሳቶች ላይ እንዲሁም በሰውና በንብረት ላይ በተደጋጋሚ ጊዜ ጉዳት ማድረሱን መዘገባቸው ማለታቸውን ይታወቃል። ሲል የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዘግበዋል። ከሰሞኑን በግጦሽ ቦታ ታስሮ የነበረ በግ ከጫካ የወጣ ዝንጀሮ መንጋ በጉን መብላቱን ፖሊስ ከዓይን እማኞች ማረጋገጡን ተናግረዋል። አብዛኛውን ስራ እናከናውናለን ብዬ አስባለሁ ብሏል። ቢሊዮነሩ መስክ ይህን የተናገረው ቴስላ በአገር አቀፍ ደረጃ ተቃውሞ ባጋጠመውና የአክሲዮን ዋጋው እያሽቆለቆለ ባለበት ወቅት ነው። አሜሪካውያን ተቃዋሚዎች መስክ በዶናልድ ትራምፕ አስተዳደር ውስጥ ባለው ሚና ቅሬታቸውን ለመግለጽ የቴስላ ማሳያ ክፍሎችን ኢላማ ማድረጋቸው ይታወቃል። ቢሊዮነሩ የሚመራው የመንግስት ቅልጥፍ ኤጀንሲ ዶጅ እስካሁን የአሜሪካውያንን 130 ቢሊዮን ዶላር ከብክነት መታደጉን ይገልጻል። ኤለን መስክ ከፎክስ ኒውስ ጋር ባደረገው ቃለ ምልልስ ይህ አብዮት ነው እኔ እንደማስበው ከመጀመሪያው አብዮት በኋላ በመንግስት ውስጥ ትልቁ አብዮት ሊሆን ይችላል ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኤለን መስክ በዶጅ ውስጥ ያለውን ሚና ለረጅም ጊዜ ለመቀጠል እቅድ እንደሌለው ፍንጭ ሰጥተው ነበር። አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።